ሰላም ሰላም፣ የኤችቱኤም ፋሚሊ እንዴት ናችሁ? ዛሬ አስር ኢምፖርታንት ወርዶች ወይም በኮምፒውተር ላይ ማወቅ ያለባችሁ በደንብ ሚስ ማድረግ የሌለባችሁ አስር ወሳኝ የሆኑ ኮንሰፕቶችን በደንብ ዲቴል በሆነ መንገድ አሳያችኋለሁ ማለት ነው። የመጀመሪያው ሶፍትዌር የሚባል ነው። ብዙ ወርዶች አሉ። አሁን ሶፍትዌር፣ ሃርድዌር፣ ኦፕሬቲንግ ሲስተም፣ ብራውዘር፣ አፕ እነዚህ በሙሉ ምንድናቸው? ኮምፒውተር ውስጥ ብዙ ጊዜ ደጋግመን የምንጠራቸው ቃላቶች ናቸው። ለምሳሌ የመጀመሪያው ሶፍትዌር የሚባል አለ። ሶፍትዌር ሪፈርስ ቱ ፕሮግራም ኦር ኦፕሬቲንግ ኢንፎርሜሽን ዩዝድ ባይ ኮምፒውተር፣ ኢትስ ኢኔብል ዩዘርስ ቱ ፐርፎርም ስፔሲፊክ ታስክስ ሬንጂንግ ፍሮም ወርድ ፕሮሰሲንግ ኢንቱ ቪዲዮ ኤዲቲንግ። ይሄ ምንድነው ሶፍትዌር የሚባለው በኮምፒውተር ውስጥ ያሉ ፕሮግራሞች ናቸው፣ ወይም ኮዶች ናቸው፣ ወይም ኦፕሬቲንግ ኢንፎርሜሽኖች ናቸው። ምንድን ነው? ለምሳሌ ፕሮግራም ማለት ፕሮግራሚንግ ላንጉጅ ማለት አንድ ኮምፒውተር ኦር አንድ ማሽን የሆነ ስራ እንዲሰራለን ትእዛዝ መስጠት ማለት ነው፣ ኢንስትራክሽን መስጠት ማለት ነው። ስለዚህ ኢንስትራክሽን እንዲህ ነገር አሁን ሰውን ትእዛዝ እንሰጣልናል በቋንቋ እንዲያርግልኝ እንዲያርግልኝ ብለን በንግግር እንደምናወራ ኮምፒውተርን የሆነ ስራ እንዲሰራልን ትእዛዝ የምንሰጠው በቋንቋ አለ፣ በፕሮግራሚንግ ላንጉዌጅ። ስለዚህ ሶፍትዌር ማለት ደግሞ ፕሮግራሚንግ ላንጉዌጅ ተጠቅመን የምናበለጸገው ነገር ሶፍትዌር ይባላል ማለት ነው። ስለዚህ ሶፍትዌር ምን ያደርጋል ማለት ነው? ሃርድዌራችንን ያዛል ማለት ነው። ስለዚህ ለምሳሌ ፎር ኤግዛምፕል ሶፍትዌሮች፣ ኦፕሬቲንግ ሲስተም አይታችሁ ከሆነ ከፈለጋችሁ ፋይላችሁን ኦርጋናይዝ አድርጎ ያስቀምጥላቸዋል። ስለዚህ ሚሞሪያችሁን ራሱ ማኔጅ ያደርጋል። ሚሞሪ ምንድነው? ሃርድዌር ነው። ስለዚህ ማኔጅ ያደርጋሉ። ምንድነው? ኦፕሬቲንግ ሲስተም። ኦፕሬቲንግ ሲስተም ደግሞ ሶፍትዌር ነው። ስለዚህ ሶፍትዌር በፕሮግራም ነው፣ ፕሮግራም ነው፣ በፕሮግራሚንግ ላንጉዌጅ የተጻፈ ነው ማለት ነው። ስለዚህ ብዙ ሶፍትዌሮች አሉ። ለምሳሌ አፕሊኬሽን ሶፍትዌር አለ፣ ሲስተም ሶፍትዌር የሚባሉ አሉ። ብዙ ጊዜ ሲስተም ሶፍትዌር የሚባሉት ኦፕሬቲንግ ሲስተም ናቸው። እሱን በደንብ ታች ላይ እናያለን ማለት ነው። እንደገና አፕሊኬሽን ሶፍትዌር የሚባሉት ደግሞ እኛ ለሆነ ነገር ድጋሚ የምንሰራቸው፣ ለምሳሌ ሙዚክ ፕሌየር አፕ ብንሰራ የአፕሊኬሽን ሶፍትዌር ነው። ለሆነ አላማ የሰራ ነው ማለት ነው። ለምሳሌ ማይክሮፕሮሰሰር ወርድ አለ ወርድ ኦር ፒዲኤፍ ሪደር ምናምን እነዚህ ሁሉ አፕሊኬሽኖች ናቸው። ስለዚህ እነዚህ ሶፍትዌር ነው የሚባሉት የተጻፉት በፕሮግራሚንግ ላንጉጅ ነው ማለት ነው። ስለዚህ ለዛ ነው ሶፍትዌር የተባሉት የሚጨበጡ የሚዳሰሱ አይደሉም። ስ ር ኢንስትራክሽንስ ናቸው ኮዶች ናቸው ማለት ነው። ስቀጥል ደግሞ ሃርድዌር አለ። ሃርድዌር ኢዝ ፊዚካል ኮምፖነንት ኦፍ ኮምፒውተር ሲስተም ዛት ዩ ካን ታች ን ሲ ዲስ ኢንክሉድ ሚኒተር፣ ሞኒተር፣ ኪቦርድ፣ ማውስ፣ ሃርድ ድራይቭ፣ ማዘር ቦርድ ሃርድዌር ወርክ ስዊዝ ሶፍትዌር ቱ ፐርፎርም ኮምፒዩቲንግ ታስክ ኢፊሽየንትሊ። እነዚህ ሃርድዌር የሚባሉት ፊዚካሊ ተች የሚደረጉ ናቸው። ለምሳሌ ማየት እንችላለን፣ መነካካት እንችላለን እንችላለን። በሶፍትዌር ነው እነዚህን ሃርድዌሮች የምናዛቸው ማለት ነው። ሰውን በቋንቋ እንደምናዝ ይሄንን ሃርድዌርን እንዲህ እንዲያደርግልኝ ብለን ስናዝ ኢንስትራክሽን እንጽፍለታለን። ያ ኢንስትራክሽን የምንጽፍለት በፕሮግራሚንግ ላንጉጅ ነው ማለት ነው። በፕሮግራሚንግ ላንጉጅ ጽፈን ሶፍትዌር አበልጽገን ከዛ በዛ ሶፍትዌር ነው የምንፈልጋቸውን እነዚህ ሃርድዌሮች የሆነ ስራ እንዲሰሩ ብሎ እናደርጋለን። ለምሳሌ ሲፒዩ አለ አይደል? ሲፒዩ ማለት ሴንትራል ፕሮሰሰር ዩኒት ነው። ኮምፒውተር ውስጥ ያለ ሙሉ ፕሮሰሶችን ኮንትሮል የሚያደርግ ነው። ጀስት እንደ ብሬን ነው ለኮምፒውተር። ስለዚህ ይሄንን ብሬን ሲፒዩን ራሱ ኢንስትራክት እናደርጋለን፣ እናዘዋለን የሆነ ስራ እንዲሰራ። ስለዚህ የምናዝበት በፕሮግራሚንግ ላንጉጅ ነው ማለት በሶፍትዌር ነው የምናዝበት። ስለዚህ ሶፍትዌር በአጭሩ የፕሮግራሚንግ ላንጉጆች ስብስብ ነው ማለት ነው ቋንቋ በቋንቋ ተጠቅመን ለምሳሌ በሲ ሻርፕ ሊሆን ይችላል፣ በሲ ፕላስ ፕላስ፣ በጃቫ ስክሪፕት፣ በምን ሊሆን ይችላል። በቃ በተለያየ ፕሮግራሚንግ ላንጉጅ ተጠቅመን የምናበለጸገው ሶፍትዌር ይባላል ማለት ነው። ይሄ ሶፍትዌር ዋና ዓላማው ሃርድዌሩን ለማዝ ወይም ኢንስትራክት ለማድረግ ነው ማለት ነው። ሃርድዌር ፊዚካሊ ተች የሚደረግ ነው ማለት ነው። ለምሳሌ ኪቦርድ፣ ኮምፒዩተራችሁ ለሚታዩት ስክሪን፣ ማውዛችሁ፣ ስፒከር ሳውንድ ምናምን የሚያውጠው ማለት ነው። ሃርድ ዲስክ፣ ሚሞሪ፣ ራም እነዚህ በሙሉ ሃርድዌር በመባል ይጠራሉ። ስለዚህ እነዚህ ሃርድዌሮች ደግሞ ፊዚካሊ የሚታዩ የሚዳሰሱ ናቸው። የምንፈልጋቸውን ስራዎች ይሰሩ ይላሉ ማለት ነው። ሶስተኛ ኦፕሬቲንግ ሲስተም አለ። አንድ ማወቅ ያለባችሁ በጣም ቤስት የሆነ ኮንሰፕት ኦፕሬቲንግ ሲስተም አሁን፣ ከላይ ስለ ሶፍትዌር ስለ ሃርድዌር ነገርያቸዋል። ሶፍትዌር ፕሮግራም ወይም ኦፕሬቲንግ ኢንፎርሜሽን ነው ብያቸዋል። ሃርድዌር ደግሞ ፊዚካሊ የሚናያቸው ኮምፖነንቶች ናቸው። ሶፍትዌር ጥቅሙ ለምንድነው? ሃርድዌርን ለማዘዝ ነው የሚጠቅመው ሶፍትዌር በሁለት ይካፈላል ብያቸዋል። ሲስተም ሶፍትዌር እና አፕሊኬሽን ሶፍትዌር ብያቸዋል። ስለዚህ ሲስተም ሶፍትዌር እና አፕሊኬሽን ሶፍትዌር ተብሎ በሁለት ይካፈላል። ሶፍትዌር ጀነራል ጥቅሙ ሃርድዌርን ኢንስትራክት ለማድረግ ነው። ሶፍትዌር ደግሞ የሚጻፈው በፕሮግራሚንግ ላንግዌጅ ነው። ኤኒ ፕሮግራሚንግ ላንግዌጅ ተጠቅመን ልንጽፍ እንችላለን ማለት ነው። ሶፍትዌሮችም ማለት ነው። ስለዚህ ሲስተም ሶፍትዌር በሁለት ይካፈላል። ኦፕሬቲንግ ሲስተም እና ኖ ሲስተም ሶፍትዌር እና አፕሊኬሽን ሶፍትዌር ተብሎ ማለት ነው። ስለዚህ ይህ ኦፕሬቲንግ ሲስተም የሚባለው አንዱ የሲስተም ሶፍትዌር አካል ነው ማለት ነው። አፕሊኬሽን ሶፍትዌር እኛ የምንሰራቸው አፖች ናቸው። ኖ ሲምፕሊ ለሆነ ፐርፐዝ ለምሳሌ ካላንደር ሊሆን ይችላል። እንደገና ክሎክ አላርም አፕ ሊሆን ይችላል። ሚዚክ ፕሌየር ሊሆን ይችላል። ኦር ወርድ የምንከፍትበት ሊሆን ይችላል። እነዚህ በሙሉ አፕሊኬሽን ሶፍትዌር ይባላሉ። እነዚህ አፕሊኬሽን ሶፍትዌሮች ረን የሚያደርጉት በኦፕሬቲንግ ሲስተም ላይ ነው ማለት ነው። ስለዚህ ሲምፕሊ ኦፕሬቲንግ ሲስተም ኢዝ ኤ ሲስተም ሶፍትዌር ዛት ማኔጅ ኤ ኮምፒውተር ሃርድዌር ኤንድ ኤ ሶፍትዌር ሪሶርስ። በቃ በሃርድዌር እና ሶፍትዌር ሪሶርስ በኮምፒውተራችን ውስጥ መካከለኛ ሆኖ የሚያገለግል ነው። ዳት ሚንስ ምንድን ነው? ቀጥታ ኤኒ ዩዘር ሃርድዌሩን፣ ኮሚኒኬት ማድረግ አንችልም። ለምሳሌ እኔ አንድ ሚዚክ መክፈት ቢፈልግ ሚዚክ ምን ላይ ነው ሴቭ የሚደረገው? ሃርድ ዲስክ ላይ ነው። ስለዚህ ቀጥታ ሃርድ ዲስክ ውስጥ አክሰስ ማድረግ አልችልም። ስለዚህ ማሽኖችን ለማዘዝ የሆነ ሶፍትዌር መጠቀም አለብን ብለናል። ስለዚህ ማዘዝ ከፈለጉ ምንድን ነው የማደርገው? የሆነ ጀስት ሶፍትዌር ይጠቀማሉ። ሙዚክ ፕሌየር፣ ኦፕሬቲንግ ሲስተም ይጠቀማሉ። ሶሪ፣ ኦፕሬቲንግ ሲስተሙ ነው ከዛ ሙዚቃውን ከሃርድ ዲስክ ፌች አርጎ የሚያመጣልኝ ማለት ነው። ከዛ ፊት ለፊት ላይ ሙዚቃው ይከፈትልኛል ማለት ነው። ስለዚህ ኦፕሬቲንግ ሲስተም በዩዘር እና በሃርድዌር መካከል ሆኖ ሪሶርስን ማኔጅ የሚያደርግ ነው ማለት ነው። ስለዚህ ኮምፒዩተር ውስጥ ብዙ ሃርድዌሮች አሉ። ሃርድ ዲስክ፣ ማይክሮፕሮሰሰር፣ ብዙ አይነት ሃርድዌሮች አሉ። እነዚህ ሃርድዌሮች በሙሉ ማኔጅ የሚደረጉት በኦፕሬቲንግ ሲስተም ነው ማለት ነው። ስለዚህ ቅድም ሶፍትዌርን በሁለት ከፍዬ ነበር፣ ሲስተም ሶፍትዌርና አፕሊኬሽን ሶፍትዌር ብያችሁ ነበር። ሲስተም ሞር ለማሽኑ ቅርብ የሆነ ፕሮግራሚንግ ነው፣ ኮድ ነው፣ ሞር ሶፍትዌር ነው። አፕሊኬሽን ሶፍትዌር ደግሞ እኛ ሌላ የምንሰራው አይነት ማለት ነው። ለምሳሌ ሚዚክ ፕሌየር ቢሰራ ሚዚቁ ሚዚክ ፕሌየሩ ረን የሚያደርገው በኦፕሬቲንግ ሲስተም ላይ ነው። ስለዚህ ኦፕሬቲንግ ሲስተሙ ሄዶ ደግሞ ከሃርድዌሩ የሚፈልገውን ስራ ይሰራልኛል ማለት ነው። በቃ ሲምፕሊ ኦፕሬቲንግ ሲስተም በአፕሊኬሽን በአፕሊኬሽን ሶፍትዌር እና በሃርድዌር መካከል ያለ ማለት ነው፣ ሲስተም ሶፍትዌር። ስለዚህ ኮምፒውተራችሁን አሁን ለምሳሌ ብዙ አይነት ሲስተም ሶፍትዌሮች አሉ። ለምሳሌ ዊንዶው አለ፣ ማኮኤስ አለ፣ ሊኒክስ አሉ። እንደገና ሞባይል ራሱ ኦፕሬቲንግ ሲስተም አሉ፣ አንድሮይድ ኦፕሬቲንግ ሲስተም፣ እንደገና ደግሞ አይኦስ ኦፕሬቲንግ ሲስተም። እነዚህ በሙሉ ኦፕሬቲንግ ሲስተሞች ነው። ለምሳሌ የኦፕሬቲንግ ሲስተም ልዩነት እንዲገባችሁ፣ ለምሳሌ አንዳንድ አፖች ሰርታችሁ ወይም አፕ ዴቨሎፕ ተደርጎ ይሄ አፕ በአይፎን ላይ ይሰራል፣ ይሄ በአንድሮይድ ላይ ይሰራል ምናምን የሚባል ነገር አለ። ስለዚህ ይሄን የፈጠረው ምንድን ነው? የኦፕሬቲንግ ሲስተም መኖር ነው ማለት ነው። ስለዚህ ኦፕሬቲንግ ሲስተም ባይኖር ኖሮ እንደዚህ አይነት ስራ መስራት አንችልም ማለት ነው። ስለዚህ ኦፕሬቲንግ ሲስተም በጣም ወሳኝ የሆነ ሶፍትዌር ነው፣ በመካከል ሆኖ የሚያገለግል ከሀርድዌራችን ጋር ኮሚኒኬት ማድረግ የምንችለው በኦፕሬቲንግ ሲስተም ነው ማለት ነው። ኦፕሬቲንግ ሲስተም ባይኖር እንደዛ ማድረግ አንችልም። ስለዚህ አፕሊኬሽን ሶፍትዌር ደግሞ በምን ላይ ነው ራን የሚያደርገው? በኦፕሬቲንግ ሲስተም ላይ ነው። ኦፕሬቲንግ ሲስተሙ ደግሞ ሀርድዌር ላይ ረን ያደርጋል ማለት ነው። ኤአርቲን እዚህ ጋር በደንብ ማየት ትችላላችሁ። እኔ አሁን ለምሳሌ ሙዚክ ፕሌየር መክፈት ቢፈልግ ሙዚክ ፕሌየር ረን እያደረገ ያለው ኦፕሬቲንግ ሲስተሙ ላይ ነው። አሁን እኔ አንድሮይድ ስልክ ሁን የሚጠቀም አንድሮይድ ስልክ ነው። ለምሳሌ የሆነ ሙዚክ ፕሌየር ፈልጌ ቢከፍት ቪኤልሲ ቢከፍት፣ ስለዚህ ቪኤልሲ ረን የሚያደረገው ምን ላይ ነው? አንድሮይድ ላይ ነው ማለት ነው። ስለዚህ ይሄ ቪኤልሲ አፕ ለአንድሮይድ ተብሎ የተሰራ ሊሆን ይችላል። ይሄ አፕ ግን ቀጥታ ሜይ ቢ አይስ ላይ ላይሰራ ይችላል። ይሄ ቪኤልሲ አፕ ኮምፒዩተር ላይ አይሰራም። ለኮምፒውተር ለራሱ ተብሎ ቬሊሲ ካልሰራለት በቀር እቺ ቀጥታ እቺ የራሱ አፕ ወስደን እንትን ላይ ብንጠቀም ማክ ወይም ኮምፒውተር ላይ ብንጠቀም አይሰሩም። ለኮምፒውተር ራሱን የቻለ አፕሊኬሽን ነው የምናወርደው፣ ለአይፎን ስልክ የራሱን የቻለ አፕሊኬሽን። ይሄን ያደረግንበት ምክንያት ኦፕሬቲንግ ሲስተማቸው ስለሚላይ ማለት ነው። ሲቀጥል ደግሞ ብራውዘር አለ። ብራውዘሪዝ ዋን አፕ ነው በኮምፒውተር ላይ ሊገኝ የሚችል እንደገና ደግሞ በስልክ ላይ ኒም ቦታ የሚገኝ ብሮውዘር የሚባል አለ። ብሮውዘር ጥቅሙ ምንድን ነው? ዌብሳይቶችን ሰርች አድርጎ የሚያመጣልን ማለት ነው። በቃ ዌብሳይቶችን ለመክፈት ከፈለግን ብሮውዘር ያስፈልገናል። ስለዚህ ብዙ ዓይነት ብራውዘሮች አሉ። ሞዚላ፣ እንደገና ግሮም፣ ጉግል ክሮም የሚባል ማይክሮሶፍት ኢንተርኔት እስፕሎረር እነዚህ ድሮ የነበሩ ናቸው። አፕል ሳፋሪ በአይፎን ስልክ ላይ አለ። በማክ ወይም በአይፎን ላይ ማን ነው? በአይፎን ስልኮች ላይ ያለ ብራውዘር ምንድን ነው? አፕል ሳፋሪ የሚባላሉ ኦፔራ የሚባላሉ እነዚህ ሁሉ ብራውዘሮች ናቸው። ብራውዘር ሶፍትዌር ዩዝድ ቱ አክሰስ ኤንድ ቪው ዌብሳይት ኢንተርኔት ኢንተርኔት ላይ ያሉ ዌብሳይቶችን የምንመለከተው በብራውዘር ነው። ስለዚህ ያለ ብራውዘር አይከፈቱም ማለት ነው። ዌብሳይቶችን አክሰስ ማድረግ አንችልም። ስለዚህ ለምሳሌ ሰርች እንጂን ጎግል ላይ ገብተን የሆነ ዌብሳይት ሰርች ብናደርግ ሊንኩን ከለካ ጀስት ሊንኩ ወደ ሆነ ወተር ሪዳይሬክት ያደርጋል። ወደ ክሮም ወይ ስልካችን ለክሮም ካለ ክሮም፣ ሌሎች ቪድሜትም ምናምን ካለ ወደ ነዛ ብራውዘሮች ይሄዳል ማለት ነው። ስለዚህ እነዚህ ብቻ አይደሉም ብዙ ብራውዘሮች አሉ እና ብሬቭ የሚባሉ እና ፎኒክስ ብዙ አይነት ብራውዘሮች ናቸው አሉት። ግን ሞር ፖፑላር የሆኑት እነዚህ ናቸው። ጉግል ክሮም እና ማይክሮሶፍት ኤጅ፣ እንደገና ደግሞ ኦፔራ፣ እነዚህ በሙሉ እንደዛ በመባል ይጠራሉ ማለት ነው። ስቀጥል ደግሞ አፕሊኬሽን ብያቸዋሉ። አፕሊኬሽን ኢዝ ኦር አፕ ኢዝ ሶፍትዌር ዲዛይን ቱ ፐርፎርም ስፔሲፊክ ታስክስ ኦን ኮምፒውተር ኦር ሞባይል ዲቫይስስ። ይሄ ምንድነው አፕሊኬሽን፣ ቅድም ስለ ሲስተም ሶፍትዌር ጠቅሼ ነበረ ኦፕሬቲንግ ሲስተም ጠቀስኳችሁ። አሁን ደግሞ አፕሊኬሽን ሶፍትዌር አፕ ናቸው። ለሆነ ስፔሲፊክ ፐርፈዝ የምንሰራቸው አፖች ናቸው። ለምሳሌ ኢንስታግራም አፕ ለምንድን ነው? ቪዲዮችን ሰርቭ ለማድረግ ምናምን ያገለግላል ፖስትን ምናምን ለመደራረግ፣ እንደገና ለምሳሌ እዚህ ጋር ስናፕቻት አለ። ስናፕቻት ተጠቅሙ ምንድን ነው ጀስት ፎቶን ለመነሳት የሆነ ፊልተር ምናምን ለመጨመር የሚያገለግል አፕሊኬሽን ነው። ለሆነ ፐርፐስ ብለን የሰራ ነው ኢና አፕ ማለት ነው። ስለዚህ ኤ አፓችን ስናፕቻትን ከፕሌስቶር ስናወርድ ለአንድሮይድ ኦፕሬቲንግ ሲስተም ተብሎ ነው የሚወርደው ማለት ነው። ስለዚህ አይፎን ላይ ባወርድ ለአይፎን ራሱን የቻለ ኦፕሬቲንግ ሲስተም ስላለ ለአይፎን ከሌለ ለአይፎን ተብሎ በግል ይሰራል። እንደገና ለኮምፒውተር ተብሎ በግል ስለዚህ አፕሊኬሽኖች ረን የሚያደርጉበት የራሳቸው ኢንቫይሮንመንት አላቸው በሲስተም ሶፍትዌር ላይ ኑራን የሚያደርጉት በኦፕሬቲንግ ሲስተም ላይ ነው። ኦፕሬቲንግ ለምሳሌ የሆነ አፕ ማውረድ ቢፈልግ፣ ለምሳሌ ሞባይል አፕ እየጠቀምኩ ከሆነ ለአንድሮይድ ብዬ በግል አወርዳ አለው። አይፎን ስልክ እየጠቀምኩ ከሆነ ለአይፎን ብዬ በግል ይሰራሉ። ለምሳሌ እኔ ሶፍት እኔ ዴቨሎፐር ቢሆን አፕሊኬሽን ዴቨሎፐር ቢሆን አፕ ቢሰራ ለይች ነው የሚሰራው ማለት ነው። ይሄ አይፎን ስልክ ላይ የሚሰራ ነው። ይሄ ደግሞ በኮምፒውተር ላይ የሚሰራ ነው። ይሄ ደግሞ ማክ ላይ አዮስ አፕ ላይ ምናምን እያልኩኝ ለእያንዳንዱ ኦፕሬቲንግ ሲስተም የየራሳቸው የሆኑ አፕሊኬሽን ሶፍትዌሮች ይሰራሉ ማለት ነው። ለወራ ስፔሲፊክ ታስክ ማለት ነው። አሁን ቴሌግራም በስልክ ላይ ያለው ቴሌግራም እና ኮምፒውተር ላይ ያለው ቴሌግራም ይለያየ። ለምንድ የተለያየው? ኦፕሬቲንግ ሲስተም አይደ ስለም ስልክ የሚጠቀመው ኦፕሬቲንግ ሲስተም አንድሮይድ ነው። ኮምፒውተር ደግሞ ብዙ ጊዜ የሚጠቀመው ማክ ኦር ዊንዶ ስለሆነ ይለያያል ማለት ነው። ስለዚህ ለማክ ለዊንዶ ብዬ ራሱን የቻለ ሌላ ሰራለታለው ለእንት ደግሞ ራሱን የቻለ ሰራለታለው ማለት ነው። እንግዲህ ይሄን እንዲህ ካልኩኝ ቀጣይ ስለ ኔትወርኪንግ፣ ስለ ክላውድ ኮምፒዩቲንግ፣ ስለ ዳታቤዝ፣ ስለ አልጎሪዝም፣ እንደገና ስለ አርቲፊሻል ኢንተለጀንስ፣ ስለ ሳይበር ሴኩሪቲ እነዚህን በሙሉ በቀጣይ የምናይ ይሆናል ማለት ነው። ለዛሬው በዚህ ይብቃል።